ምን ሰውን ጽናትና ቤቲ በነኪራ ቤት እንዲህ ነበር ቆይታቸው። ጽናት እንግዲህ የነኪራ ቤት ሰራተኛም ነበረች። ቤቲ ደግሞ የኪራ ፍቅረኛ ነበረች። ውሎ አዳሯም እዛው ነኪራ ቤት ነበረ። አሁን ላይም እንግዲህ የሶፋው ልብሱ ብቻ ተቀየረ እንጂ ሁሉም ነገር እንግዲህ እያስታወሰች ነው ቤቲ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አርማ የተመልካችሁ እንደምን አላችሁ? ባላችሁ በሰላማችሁ ብዝት ይበልልኝ። ዛሬ በጽናት ድራማ በክፍል ዘጠና አንድ መተናል ማለት ነው። እናም እንግዲህ ጽናት ቤቲ ወደ ቤቷ በመምጣቷ እጅጉን በጣም ተናዳለች እጅጉን በጣም ተማራለች እጅጉንም በጣም የምሬት ንግግሮቿንም ስትናገር ተመልክተናል ማለት ነው። እንግዲህ ከዚህ በፊት መጀመሪያ ላይ እንዳያችሁትና እንደተመለከታችሁት ፅናትና ቤቲ ምን አይነት ህይወት አብረው እንደሚኖሩ በኪራ ቤት እንግዲህ ተመልክተናል። ፅናት በሰራተኝነት፣ ቤቲ ደግሞ የኪራ ፍቅረኛ ነበረች። ኪራ እንግዲህ በፊት የውሳኔ ሰው አይደለምና፣ እንዲሁም ደግሞ በሴቶችም የታጀበ ነበረ በፍቅረኛው በጓደኛው ሶሲ፣ እንዲሁም ደግሞ ጽናትንም በመድፈር ነበረ። እናም ጽናት ይሄን በደፈረባት ታይም ነበረ የጸነሰችው። ጽናት ከኪራ ልጅ ነበራት ጽናት። ነገር ግን ልጁ ወደዚች ምድር እንዳይመጣ በቤቲ ምክንያት እንግዲህ ተቋርጧል ማለት ነው። እናም አሁን ላይ እንግዲህ ያ ክፉ ስራዋ ነው አሁን ላይ ቤቲን ያሳበዳት ሲያንሳት ነው። እሰይም ስትል እንግዲህ ተመልክተናታል። ጽናትም ማለት ነው ያ ማለት ጽናትዬ ከሞት ነው የተረፈችው። መድኃኒት በማጠጣት ጽናትን ልጇን አስወግዳባታለች ቤቲ። ምስቁልቁሏንም አወታባታለች። እጅጉን በጣም ደብንባም አስነብታታለች። እናም እንግዲህ አሁን ላይ ጽናትዬ እንግዲህ የቤቲን እብደትም አልተቀበለችም። አሁን አላመነቻትም። አውቃም ይመስላታል። ምክንያቱም ቤቲም እንግዲህ መጀመሪያ ላይ እንደተመለከታችሁት እና እንዳያችሁት መግቢያ ላይ ኪራ፣ የእኔ ከሆንክ ሆንክ የእኔ ካልሆንክ ግን የማንም ልትሆን አትችልም ጽናት በማለት እንግዲህ ጥርሷንም ነክሳባት ነበረ። እናም ጽናትዬ አሁን ላይ እንግዲህ የቤቲን እብደት አልተቀበለችውም። አውቃ እየቀለደች እና እያሾፈች ወደ ህይወታቸው ገብታ የእነሱን ህይወት ለመበጥበጥ እንደሆነ ነው የተሰማት። እናም እንግዲህ እባክሽ አትቀልጂ አታስመሲ፣ ቤቲ እኔ እኮ አውቅሻለሁ የማላቅሽ እንዳይመስልሽ እያለቻትም ነው። ቤቲ እንግዲህ ሐኪም ቤት ከመመላለሷ እና ኑሯ ሐኪም ቤት ከመሆኑ እንዲሁም ደግሞ መርፌ ብዙ ጊዜ ስለሚሰጣት እጅጉን በጣም የመርፌ ስቀቀንም አለባት። የሚጮህ ሰው መርፌ ይወጋል እያለችም እንግዲህ ስታስፈራራቸውም ነበረ። ያ ማለት እንግዲህ እሷ ስለምትጮህ በመርፌ ስለሚወጓት ስለሚያስፈራሯት እንግዲህ ያንን ፍራቿንም ደግሞ ለእነ ጽናት ለነ ኒና እያጋራቻቸው ትገኛለች። ኒና ምን አይነት ጉድፈላቢ ብላለች። ኒና አሁን ላይ እንግዲህ እንደ አንድ የቤተሰብ አካል ሆናለች። እየታዘዘችም ነው አሁን ላይ እንግዲህ ቤቲን ተቆጣጠሪ መድኃኒቷንም ስጪ እያለ እንግዲህ ኪራም እያዘዛት ነው። ቤቲ ኒናም እንግዲህ በቤቲ እብደት እጅጉን በጣም እየተበሳጨች ነው። ጥሩ እና የተረጋጋ ህይወት ይኖረኛል ኑሮ እኖራለሁ ብዬ ነበረ፣ ነገር ግን ሁኔታዎቹ ሳያቸው ምንም አላማሩም እያለች ነው፣ ኒና ማለት ነው። ኒና እንግዲህ ቤቲን እየተንከባከበች ትገኛለች። ነገር ግን አፏን በጣም ትጠላዋለች። ያ ማለት አንዴ መጮህ ከጀመረች ዝም ስለማትል ያው እብ ድንቅ ውስም ስለሚያደርጋት ቤቲ ኒና ደግሞ ያንን ነገር አልፈለገችውም። እንደውም እብድ ያበደችው ናት ወይ በፍቅር ነው ወይ ያበደችው ስትልም እንግዲህ ቤቲ እኔ እብድ አደለሁኝ ወይም እኔ እብድ አደለሁኝ እያለች እንግዲህ በጣም ተናዳም ተመልክተናታል ማለት ነው። እናትየዋም እንግዲህ እንዴት ልጅ ንብድት ያለሽ በማለትም እንግዲህ ኒና ላይ ቁጣም፣ ስድብ ማውርዶባታል ማለት ነው። ጽናት ቤቲን በማየቷ እጅግ በጣም ተናዳ፣ እንግዲህ ወደነ ናሁም ቤት ነው ያመራችው። ናሁም እና መራዊት እጅግ በጣም ደስ ተሰኝተዋል። አሪፍ የሆነ ሮሜንዝዬ ደስ የሚል ጣፋጭ የሆነ ጊዜ እያሳለፉ ነው። ፍቅራቸውንም እየተገላለጹ ነው በጣም ነው የምወድሽ። በጣም ነው የምወድህ። በጣም ነው የማፈቅርሽ። የማፈቅርህ። ካላንቺ መኖር አልችልም። እኔም ካላንተ ህይወቴ ባዶ ናት፣ መኖር አልችልም። ከነ ጉለቴ፣ ከነ ድክመቴ ነው ፍቅሬን ይዘህ የተቀበልከኝ ስትልም እንግዲህ እና አሁን በጣም ሲያደንቃት አንቺ ማለት እኮ እጅጉን ድንቅ ሚሽ ሴት ፈራህ እግዚአብሔር ያለሽ እያለ ሲደናነቁም አብረው ሲደንሱም ሲጨፍሩም ተመልክተናቸዋል። በዛ ቅጽበት ውስጥ ግን ጽናት ወደ እነ ናሁም ቤት ሄዳ በር ታንኳኳለች። ናሁም ለማንም ሰው ዛሬ በር መክፈት የለብንም፣ ማንም ቢመጣ ሙዳችንን ሊያበላሹት አይገባም፣ ይህንን ጣፋጭ ጊዜያችንን በደንብ አድርገን ማሳለፍ አለብን ሲልም ነበረ። መራዊት ግን አይ ናሁምዬ፣ እኛን የሚፈልጉ ሰዎች ሊሆኑ ይችላሉ በሩማ መከፈት አለበት በማለት ናሆን በሩን ለመክፈት አመራ። በሩንም ሲከፍት እንግዲህ ፅናት ነበረች። ሮምን ስያቸውንም አስቋረጠችባቸው። ደስ የሚል ጣፋጭ ጊዜም እያሳለፉ ነበረ። እናም እንግዲህ ይህንን ጓደኛችሁን ምን ባደርገው ነው የሚሻሉ ስትልም ወቀሳውን አቀረበች። ናሆን ምንም አልገባውም። ና ምንድን የተፈጠረው የሆነው ነገር ሲልም ጠየቃት። ማለት ነው ቤቲ መጣች አለችው። ቤቲ ቤቲ ቤቲ በማለት ግራ ተጋባ። ምክንያቱም ከዛ ቤት ከተሰናበተች ረጅም ጊዜ ስለሆናት ቤቲ ድጋሚ ወደ እነ ኪራ ቤት ትመጣለች ብሎ ጭራሽም አልገመተም። ቤቲ ስንት ቤት ያለን ከቤቲ አንዱ ውጭ አለችው። እችጉን በጣም ገረመው። ተያይዘው ሁሉም ወደ እነ ኪራ ቤት አመሩ። ናሁምም እንግዲህ አንተ መቼ ነው ግን ሁሌም ከስህተት ውስጥ ነፃ የምትሆኑ በማለት ተናደደበት። እጅግን በጣም እየተናደደበትም እየተበሳጨበትም ተመልክተነዋል ማለት ነው። አሁን መቼ ነው ቆይ አንተ ግን የራስን ሕይወት መኖር የምትጀምረው? እያለም እንግዲህ ኪራን ለምን ፅናትን ለምን እንዴት ታደርጋታለህ? እያለም እጅጉን በጣም በሆነው ነገር ሁሉ ተናደደበት፣ ተናገረው፣ ጮኸበት። ኪራም እንግዲህ መልሱ እናንተ ብትሆኑ በእኔ ቦታ ምን ታደርጉ ነበር? ሲልም ተናገረ እጅጉን በጣም ያሳዝናል። እናትየዋ እንግዲህ መንገድ ላይ ትልቅ ሰው እየለመነችኝ እየተማጸመችኝ፣ ደግሞም ያው ቤቲ በእኔ ምክንያት ነው እንደዛ የሆነችው። በእኔ ምክንያት እንደዚህ የሆነ ሰው ራሱን የሳተ ሰው በእኔ ምክንያት። እናንተ ምን ልታደርጉ ትችሉ ነበረ በእኔ ቦታ ብትሆኑ እያለም እንግዲህ ኪራም ሲናገር ነበረ ማለት ነው። ነገር ግን ለተወሰነ ጊዜ እንግዲህ ቤቲ እነ ኪራ ጋር አብራ እንደምትሆን እንግዲህ አሳውቋል ማለት ነው። በነገራችን ላይ ቤቲ በባለፈው መንገድ ላይ ነበር የተገናኙት። እዛ ቦታ ስጠብቀው ስጠብቀው አልመጣላ ሲል ነበረ ወደ እነ ኪራ ቤት ያመሩት እናትና ልጅ እንጂ፣ ኪራም ሄዶ አደለም ያመጣል። በእርስ እንኳኳ እንግዲህ ኪራ ነበር የከፈተው። እናም እንግዲህ ቤት ቤቲ ስታገኘው ጥምጥም ብላ ነበር ኪራዬ በማለት ማለት እንግዲህ የተጠመጠመችበት። ተያይዘው ወደ ቤት ገቡ። በጣም አልተቀበላቸውም፣ ደስተኛ ሆኑ አስፈላጊም ከሆነ እኔ እዛ መጥቼ ቤታችሁ ላያችሁ እችላለሁ። አሁን ግን ከዚህ ኪዱ ሲሉም ነበረ። እንዴት እንደዚህ ትለኛለ ኪራ እያለችም ስፍስፍ ስትል ነበረ እንግዲህ ቤቲ፣ በጣም በሚያሳዝን ሁኔታ ማለት ነው። እናም እንግዲህ እነዚህን ጽናት ድራማን እነዚህን ሁኔታዎች ተመልክተናል ማለት ነው። እናም ወደ ቤት ገብተው እንግዲህ እየተአመሱ ነው። ይህንን መጀመሪያ ላይ እንግዲህ ኔና ነበረች የተመለከተቸው። ጉድሽ አልሰማሽ እያለች ለጽናትም ነገረቻት። ጽናትም ሁኔታዎችን አየች። በጣም ተናዳ ነበር ወደ እነ ናሆም ቤት እናሆም እና መራዊትን ያመጣችው ማለት ነው። እናም እንግዲህ ለመራዊትም ጽናት ስቅ ብላ እያለቀሰች ያው ስታወራት ነበረ። ጽናትዬ የምነካሽ ያ ትዕግስትሽ ግን የት ሄደው ስትልም፣ መራዊት እንግዲህ ጽናትን ለማረጋጋት እንግዲህ ሞክራለች። ጽናትም እጅጉን በጣም አዝናለች። እጅጉን በጣም ተናዳለች። ውስጧ አምብቷል። እናም በቃ የተረጋጋ ሕይወት ላይቭ ይናፍቃታል ሁሌም ግን የእነሱ ቤት መሰናክሎች አሉበት በጣም በሚያሳዝን ሁኔታ ማለት ነው። እናም እንግዲህ ውድና የተከበራችሁ አድማ የተመልካች ቤተሰብ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን የሰብስክራይብ በተምን በማድቆር እንግዲህ ቤተሰብ የሆኑ ይቀላቀሉ ላለው ነባሮች ደግሞ ላይክ፣ ሼር አይረሳ እናም እንግዲህ የጽና ድራማ የክፍል ዘጠና አንድ እኒህ ነገሮች ተመልክተናል ጨብጠናል ማለት ነው። አሁን ላይ እንግዲህ ምን ይሆን የኪራ እና የጽናት እጣፋንታ ቤቲ አገግማ ወደ ቤቷ ትመለስ ሲሆን ምክንያቱም ድሮም እንግዲህ በጤናማ ባለችበት ብታይም ያው ዝታበታለች ኪራ የቤቲ ካልሆነ የማንም ሊሆን እንደማይችል ማለት ነው። ከዚህ በኋላስ ምን ይሆን እጣፋንታቸው የጽናትና የኪራ ፍቅር ብዙ ነገር የታቀደለት መጨረሻቸው ምን ይሆን? በሚያሳዝን ሁኔታ እንግዲህ ተመልክተናል ማለት ነው። ቤቲ ባዘቦት ቀን ጤናማ ባለች ጊዜ የዛተችበትን ዛቻ አሁን እንግዲህ እብድ ነኝ ብላ ወደ እነሱ ቤት ገብታለች። እውነትም ትክክለኛ አብዳለች ቤቲ ወይንስ እያስመሰለች ነው? ጽናትም ይህን ነገር እንግዲህ አውቃ አምና ልትቀበልም አልቻለችም። አስመሳይና እያስመሰለች እንደሆነች ነው የምትረዳው እንጂ አብዳ እንዳልሆነ አሁን አልተቀበለችም ማለት ነው። የምርም ቤቲ አብዳ ነው ወይንስ አላበደችም? ውድና የተከበራችሁ አድማ ተመልካች ቤተሰብ የተሰማችሁትን ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ይህ እንግዲህ የኔ ቆይታ ይህን ይመስል ነበር። የፅናት ድራማ ነገሮች እንግዲህ ተመልክቼ ቀንጨባ አድርጌ ደግሞ ለአድማ ተመልካችም ለእናንተ እንዲደርስ አድርጋለሁ ማለት ነው። ሁላችሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልን እያልኩኝ ለዛሬ የነበረን ቆይታ እንግዲህ እዚህ ላይ እሰናበታችኋለሁ ማለት ነው። በቀጣይና በሌላ ክፍል እስክንገናኝ ድረስ ቸር ሰንብቱ። በያላችሁበት ሰላማችሁ ብዝት ይበል። ላይክ እና ሽር